ነገር ግን ማድረግ የሚገባንን ነገር አድርገን እድገትን ግን ልንጠብቅ የሚገባው መጽሐፍ ቅዱስ የሚነግረን ከእግዚአብሔር እንደሆነ ነው። የሚገርመው ነገር እግዚአብሔር አምላክ በእጁ የያዛቸው ነገሮች መካከል አንዱ ወገኖች፣ እድገትን እድገትን በእጁ የያዘ አምላክ ነው። ክብር ለአምላካችን ይሆን። ለምን የሚያሳድግ ማኖ ነው የሚለው እግዚአብሔር ነው ብሎ የእግዚአብሔር ቃል ሲነግር እንመለከታለን። ክብር ለአምላካችን ይሆን። አማኝ የእግዚአብሔር እርሻ ነው፣ ገበሬውም አብ ነው። አገልጋዮች ደግሞ ወይም ደግሞ አገልጋዮች ደግሞ ይተክላሉ፣ ይዘራሉ፣ ያጠጣሉ። የሚያሳድግ ግን ገበሬው አባት የሆነው እግዚአብሔር እንደሆነ ይናገራል። ስለዚህ በማንም እጅ አይደለም ማደግ አላሳደግከኝም፣ አላስደግኩም፣ በአንተ ምክንያት፣ በአንቺ ምክንያት የምንለው ነገር አደል። እድገት በሰው እጅ ማሳደግ፣ በሰው እጅ አደለም። ያለው ማሳደግ በማን እጅ ነው? በእግዚአብሔር እጅ ነው። ስለዚህ ልናቀው የሚያስፈልገው ነገር እድገትን የሚሰጥ ነገር እግዚአብሔር። በአንድ ሌሊት አንድ ነገር አድርገን ሌሊቱን ጸልየን ጠዋት አንድ ሴንቲሜትር እናድጋለን ማለት አይደል። እግዚአብሔር እንዴት እንደሚያሳድግ እሱ ያውቃል። ግን እኛ ማድረግ የሚገባን እንድናደርግ እርግጠኛ እንድንሆን መጽሐፍ ቅዱሳችን ይነግረናል። እንግዲህ ወደዚህ ሐሳብ ስንመጣ ባለፈው እንደተነጋገርነው የማደጋችን ምንጭ ከእኛ የሚጠበቀው ከቅርንጫ ከግንዱ ጋር ምን ማለት ነው ሲመጣበቅን በልባካቸው መጣበቅ ነው ብለን ተነጋግረናል። እግዚአብሔር መስከ ማንም ወገኖቼ አሳዳጊ መሆን አይችልም። ብዙ ውሸተኛ ሳዳጊዎች አሉ። ብዙ ውሸተኛ ገበሬዎች አሉ፣ የእግዚአብሔርን ስፍራ ለመውሰድ የሚፈልጉ። እኔ ነኝ ያሳደግኩት፣ እኔ ነኝ የባረግኩት፣ እኔ ነኝ ይህን ያደረግኩት ብለው ሰዎች ይናገራሉ። እኔ እነግራችኋለሁ፣ እኔና እናንተ መትከልና ማጠጣት እንችላለን። ማሳደግ ግን የሰራዊት ጌታ የእግዚአብሔር ኃላፊነት ነው። ክብር ለአምላካችን ይሆን።